ኤልያስ እንግዲህ ሀናንና አባቷን የሚያሳዝን ነገር ሰርቶ አስቀይሟቸዋል፣ ማለት ነው። ይኸውም እንግዲህ ሀና ጆሮን ከእስር ቤት ያስፈታችው ለአባቷ ብዙ ነገር ያደረገላት እንደሆነ ታውቃ ነው። ከአባቴ በፊት ለሱ ቅድሚያ ይሰጠው ስትል እንደውም ሰላሳ ሺህ ብሩን ከፍላ ያስወጣችው ማለት ነው። ይህን የተመለከተ ኤልያስ ግን ከኔ በፊት እሱን አስቀደመች የሚል በጣም ቁጭት ይዘውና እንግዲህ ያንም ከመጀመሪያም ጓደኛው እንደነበረ ነው ጆሮ። አሁን ግን በሀና መጣብኝ ሲል እንግዲህ ፈንክቶ ጥሎታል። ፈንክቶ ጥሎ እንግዲህ ወደ ደሴ ሄዷል ማለት ነው ኤልያስ። ይህንን የተመለከተችው ሀና በጣም ነው ያዘነችው መምስል ምክንያቱም አንቺ ለእሱ ቦታ ሰጥተሸዋል ሲላት፣ ስማ አንተ በእኔ ቦታ ብትሆን ጆሮ ያደረገልኝ ያደረግኩለትን ነገር አንተና ያ ደላላውም የምታደርጉለት ነገር ነበረ ስትል ነበር የነገረች። ግን አሁን የምታውቃት ሀና አይደለችም። ሀና አሁን የምታውቃት በአባቷ አቅፍ ውስጥ ደሴ ላይ ስትዋርቅ የነበረችውን ሳይሆን አሁን ችግር ላይ ገብታ ከጎኗ ማንም ሊረ ዳት ያልቻለችው ሚስኪኗን ሀና ነው የምታውቀው ስትል ነበር ያለቀሰችበት። እሱ ግን በፍጹም ሀናን ልቀም አልችልም። በሚል ጆሮ እንኳ ምን አድርጌህ ነው ኤልያስ? አንተ እኮ ለእኔ የዋልክልኝ ውለታ ማንም አልዋለልኝም። አስቀይሜህ ከሆነ ይቅርታ አድርግልኝ እያለ እንኳ ቢጠይቀው በፍጹም አንተ የሰራውን ስራ የማታቅ መሆንህ ነው እያለ ነበር ሲመልስ። በዚህ ነው እንግዲህ አንድ ለት ሰጣ ገባ ገብተው እንግዲህ ጆሮን ቦክስ ብሎ ደም በደም አድርጎት ሄደው ማለት ነው። በዚህ አጋጣሚ ደግሞ ምናሴ እና ደግሞ ፍቅር በጣም እየተግባቡና እየተፋቀሩ እየሄዱ ነው። ስልክም ተለዋውጠው እየተደዋወሉ ነው ያለው። እሷም ስለ ራሷ ችግር፣ ስለማትማርበት ምክንያት፣ ስለ ቤተሰቦቿ ያላትን ሁኔታ ነግረዋለች። ለምን ትምህርትሽን ታቋርጫለች ተማሪ ሲላት አባቴ ምግብ በትሪ እንጂ በትምህርት አይበላም ብሎኛ ስትል ይሄ የተሳሳተ አመለካከት ነው፣ ይህንን ነገር ትተሽ ትምህርትሽን መቀጠል አለብሽ እያለ ምክር አዘል ነገሩን እና ቤታቸው ስለመጣች ደስተኛ ስለሆነ እየገለጸላን ነበር። ሰላም፣ ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይ ላይክ፣ ሸር እያረጋችሁ አበረታቱ። ኖላዊ ቀጣይ ፓርቲ ዘንላችሁ መተና ሀናዬ በጣም አዝናለች ከአባቷ በጣም ለአባቷ ትልቅ ነገር ቦታ ያለው ሁሉ በእሷ ልብ ትልቅ ቦታ እንዳለው ነው የምትገልጸው። ስለዚህ ጆሮ ለአባቷ ብዙ ተስፋ እና አባቷን አማና ጥላበት ሄዳ በተንከባክቦ ቤተ ክርስቲያን ሲፈልጉ ቤተ ክርስቲያን ቤት ምግብ ሲያጡ ገዝቶ ቢሆን እያበላ የሚጠብቃትን አባቷን ያደረገላትን በችግሮ የቆመላትን ፈጽሞ ልትተዋ አትችልም በዚህ የተነሳሳው ኤልያስ ደግሞ እኔ አይደለሁም እንዴ ከልጅነት ልጅነት እስከ እውቀት የማቅሽ ለእኔ ቦታ አልሰጠሽኝም በሚል ሁኔታ ነው እንግዲህ ይህንን ነገር እሱን ጥላቻ አደረበት ደላላውም እንግዲህ ታሬ ማለት ነው ተው እባክህ ተረጋጋ እኛ እሱ ምን አደረገ እንደውም እኮ አሁን ጄ አባቷና ነግሬው እመጣለሁ ሲል ሄደ ሀናም እንደገና በአንድ በኩል ወደ ቢሮ ስትሄድ አገኘችውና ምን ሆኖ ነው ታሬ ምን ሆኖ ነው ኤልያስ እንደዚህ የሚሆነው እያስቀየመኝ እኮ ነው ያለው ስትለው አንቺ እኳ አታቂም እንጂ ጆሮን እኮ ገንዘብ እየሰጠ አባትሽ እንዲንከባከብልሽ ያደረገው እሱ ነው ሲላት ምን ብላ ነበር የደነገጠችው ከዛ እሱም በተራው ሄዶ ሲጠይቀው ለሀና ኮ ሁሉን ግልጽ ነገርኳ ሲለው ለጆሮ ምን ብለህ አንተ ገንዘብ ከኤልያስ እየወሰድክ እንደነበረ አባቷ ስትንከባከብላት የነበርኩ፣ ለምን ይህን ትናገራለህ? አንተ ግን ለምን ነገርክ? በቃ ምንም ችግር የለም እኔ አባቷን አሳምናቸዋለሁ ነበር ያለው። አሁን ተሬ በመካከላቸው በጆሮና ኤልያስ መካከል ገብቶ እንግዲህ ሀናን እያወዛገባት ይገኛል። ሀና ግን ምንም ቢሆን አልተወዛገበችም። እያደረገላትን ሰው ውለታ በፍጹም አትረሳም። ከዚህም በፊት ለውለታ ብላ ነው ወይዘሮ ሚላት እንደዛ መቶ ሺህ ብር ስለሰጧት ያን ሌት ተቀን ብላ የሰላምን ህመም ደም እስከ መለገስ ድረስ የደረሰችው እና በጣም ጠንካራ እና አዛኝ ሰው ናት። አሁን ደግሞ ለፍቅር ቦታ የለኝም ብላ ብትነግረውም ጆሮን ስለፈለግሽ እንጂ እኔን ስላልፈለግሽ ነው ቦታ ያልሰጠሽኝ በሚል ነው እንግዲህ እሱም በተነሳሽነት ወደ ሀገሩ ከመሄዴ በፊት አንድ ነገር ማድረግ ይገባኛል ሲል ይህን ነገር የፈጸመው በጣም ያሳዝናል። ጆሮም ኤልያስን አንተ እና ታሬ እኮ ናችሁ ለዚህ ያደረሳችሁኝ፣ እና ተንበርክኬ ይቅርታ ልጠይቅህ ነው። ምን አድርጌ ነው ንገረኝ፣ አረባክህ ምን ያደረግከኝን ነገር ልታውቀውም ሲል ነበር የጠየቀው። ምንም አላውቅም፣ የዛ እኮ ነው ይቅርታ የምጠይቅ። አንተ ማለት እኮ እየበላህበትን ወጪ ነጋሽ ማለት ነህ። እንዴት እኔ ጉርሼ ነክሰኛለሲለው እቼን ትነክሰኛለህ ሲለው፣ አሁንም ጆሮ ምንም አልገባውም። ምን እያልክ ነው? በቀጥታ ለምን አታስረዳኝም? ሲል ይመልስለታል አንተ ምን እንዳልገባው ሰው ትሆናለች። በፍጹም እኔ ተሬ አልገባኝም፣ እባክህ ንገረኝ፣ ምን አድርጌህ ነው ቢለው እባክህ አንተ ምን አለብህ እኔ ልቃጠል እንጂ ይለዋል። ምንም አልገባውም ጆሮም እንግዲህ ከዚህ በኋላ አንተና እኔ አብረን ከቆየን ሌላ ነገር ይከተላል እና ከዚህ በኋላ ከኔ ጋ መሆን አትችልም፣ ሲል በንዴት ይናገረዋል። አቶ ኖላዊም እንግዲህ ሀናን ምን ሆነች ነው ልጄ፣ ልክ አይደለችም ሰሞኑን እና ምንድን ነው የገጠመች ሲሏት፣ እሷ በኤልያስ እና በጆሮ ሁኔታ በተለይ ኤልያስ በተናገራት ንግግር ራሷን በቃ እየጠየቀች እና ቦታ ሰታ እየተጨነቀች ስለነበረ ምን ሆነች ነው ግን የሆነ ነገር ሰምተሻል እንዴ ሲሉ አባቷ ይጠይቋታል። አረ በፍጹም ምን አስበህ ነው? ምንም ዶክተር አግኝተሽው ነበር እንዴ አሏት ኤራ አላገኘሁትም፣ ምን ነው አባ ስትል፣ ምናልባት ይሞታል ብሎሽ እንደሆነ ስትል፣ ወይ በፈጣሪ አባቴ፣ ኤረ፣ በፍጹም ምኑን ነው የምታስበው? ጥሩ ጥሩ ነገር እሰብ እንጂ ብላ ደነገጠች። ምን ላርግ ብለሽ ነው ሀናዬ? በእኔ ጉዳይ ነው ሁል ጊዜ የምትጨነቂው? በእኔ በአባትሽ ብዬ እኮ ነው። አይ አባዬ፣ በአንተ አይደለም ዛሬ ስምጨነቀው። ታዲያ በምንድን ነው? አንተና አሲር ባላችሁ ግንኙነት ላይ፣ አሁን ለአሲር በጨከንክበት ንግግሮች ላይ ነው እያሰብኩ ያለሁ ስትል ስነግራቸው ከዛ በቃ ስለ እሷ አታኝሽብኝ ብለው ነበር የተቆጡት፣ እና ደነገጠች። ከዛ በቃ አሁን ትናንች እዚህ ቁጭ በይ እኔ ቤተ ክርስቲያን ሊሄድ ነው ሲለዋት ለምን አብረን አንሂድም አባዬ ስትላቸው እሺ ልጄ የተነሻ አብረን እንሂድ ሲሉ ይዘዋት ይጓዛሉ። አሲር እንግዲህ ደግሞ ፍቅር ደውላ ወንድሜ፣ እንዴት ነህ? ደህና ነው ወይ አለችው። እንዴት ተገኘሽ? የትነሽ? ከሰፈር ነኝ አንተ ጋ መገናኘት እፈልጋለሁ ስትለው እሺ ነይ ቶሎ አላት እና ከዛ ተገናኝተው ሲጨርሱ ምግብ አትጋብዘኝም ስትለው እሺ ነይ ልጋብዝሽ ብሎ ጋብ

ከዛ ምናሴ ጋር ደግሞ በስልክ ተለዋውጠው ትምህርት ቤት እንደሆነ ና መገናኘት እንዳለባቸው ተቀጣጥለው ከፍቅርና ምናሴ የተገናኙ ስለነበራት የሕይወቷን ጠየቃት ከአባቷ ከእንጀራ አባቷ ጋር እንዳደገች እና ማንንም ሰው እንደማታውቅ በቅርብ ጊዜ ብቻ እሱን ወንድሟ አንጆርን እንዳገኘችው እንዳልተማረች ትምህርቷን ከዘጠነኛ ክፍል እንዳቋረጠች መማር ምንም ጥቅም እንደሌለው አባቷ እንዳስረዳት ይህን ሁሉ ስትገልጽለት መማር እንዳለባትም እሱም እየመከራት በጣም እየተሳሰቡ እና እየተዋደዱ ይገኛሉ። ፍቅር ቁጭ ካለች በኋላ እንዴት ነው አንተ ለሀና ያለ ስሜት ስትል ጠየቀችው። ምን ማለትሽ ነው ሲላት እኔ ግን ያንተን ባላቅም እሷ ግን እሷ ግን አንተ ታሰርክ ብዬ ስነግራት ስትርበተበት እንደምትወድህ ነው የሚገለጸው። አንተ ግን አትወዳትም አለችው። እኔማ በጣም ነው የምወዳት። ታዲያ ከወደድካት ለምናት ነግራት። ከባድ ነው፣ እንዴት ብዬ ልንገራት? እንዴ አትል ፈስፈስ፣ ቆረጥ ቆራጥ ሁንና ንገራት ስትል አለችውና፣ በጣም ተደሰተ። አሁን ልክ እሷ የምታገናኘው ይመስል፣ በጣም ከምለው በላይ ሀናን በህሊናው አስታወሳት። እንግዲህ ደግሞ ያ ታሬ ደግሞ ኤላን እንግዲህ ብዙ ነገር እንዳረገለት ሁሉ ቦታው ያን የደላላውን ቦታ እሱ ተው እንደሰጠው ተውስታውን ቁጭ ብሎ አስታውሶ መልካምነቱን አስታወሰው፣ እና ለጆሮ መልካምነቱን ቢነግረውም ታዲያ እኔ ምን አድርጌዋለሁኝ? ምንም እኮ ያደረግኩን ነገር የለም። ከይቅርታ በላይ ምን ልጠይቀው ይፈልጋል? ብሎ ነበር የነገረው። ጆሮም እንግዲህ ፍቅርን ከዚህ በኋላ ላይሽ አልፈልግም፣ አንቺ የዛ እንጀራ አባቴ የሰይጣን ቁራጭ ስለሆንሽ እኔ እንዳገኝሽ አልፈልግም እኔንም እንዳትፈልግ ሲላት፣ እንዴት እንጂ እየተቆጣ እኮ ነው። ወንድሜ እኮ ነኝ፣ እንደውም የዛ ሰውዬ ልጅ አለመሆኔ በጣም ደስ ይለኛል። ምክንያቱም እኔ ሀናን ድፍረቱ፣ አሁን አፈቅሻለሁ ብዬ ለመናገር የያዘኝ በችግሯ ጊዜ አለመገኘቴ ነው። ምክንያቱም አባቷ ለሕክምና ገንዘብ ሲፈልጉ ለእሷ ለመስጠት ነበር ሂጄ ነበረው ሆኖም ግን ስላልሰጠኝ፣ አሁን ለሷ አልደረስኩላትም። ስለዚህ አንቺን ከዚህ በኋላ ላይሽ አልፈልግም፣ እንዳላይሽ ከዚህ በኋላ መዝገቡ የሚባል ደግሞ አይደለሁም። መዝገቡ ብለሽ ደግሞ አትጥልኝ። ተው እንጂ መዝገቡ ብላ ስደግም፣ አንቺ ልጅ እየነገርኩሽ አይደለም እንዴ? መዝገቡ ብለሽ ሁለተኛ እንድጠልኝ አልፈልግሽም። ከዚህ በኋላ ግን እኔ ጋር ከመጣሽ፣ ሲጣርጌ አንቄ ነው ምገልስ ሲል አስጠነቀቃት። ፍቅር፣ እኔ ከገንዘብ ወይንም ካህናም አልሆንኩ ስለዚህ አንቺ ደግሞ ፍቅርና ፍቅሬ ስለማታውቂ አትረጀኝም በእኔ ጫማ ስር ውስጥ የገባን ሰው ነው ባስረዳው ሊረዳኝ የሚችለው ስለዚህ ከዚህ በኋላ አንቺ ከኔ ጋር በፍጹም መገናኘት የለብሽም የመጨረሻ ንግሬሽ አለው አንቺን ሳያን ሰይጣን ቁራጭ አባትሽን ነው ማስታውሰው እኔ ታዲያ በሱ ምን አደረግኩህ ብላ አሁን አገኘሁን ወንድሜ ብዬ ደስታውን ተደስቼ ሳልጨርስ በአንተ ምክንያት ጥሩ ጥሩ ሰዎችን እነ ምላሴንና እነ ሀናን እና አገኘሁ ብዬ ተደስቼ ሳልጨርስ እንዴት እንደዚህ ትለኛለች ስትል በጣም አዘነች። እሱም በዚህ በመጨረሻ በዚሁ ከዚህ በኋላ ላይሻል በሚል ተሰናበታል። በጣም ያሳዝናል። ውድ ቻናሌ ተከታታዮች በትህትና ስትከታተሉኝ ስለነበረ ከልብ አመሰግናችኋለውን። ቀጣይ በሌላ እስከምንገናኝ የዛሬው ቪዲዮ በዚህ ተሰናብቻቸኋለሁ። መልካም ጊዜ የተመኘውላችሁ